አሰልጣኝ ፋሲል ጨዋታው ያለ ጎል ጠናቋል፣ እንዴት ነበረ ጨዋታው እንቅስቃሴ? ያው እንግዲህ ማሸነፍ ፈልገን ነበረ እና እንቅስቃሴ መጥፎ አይደለም። ያው ባለፉት ጨዋታዎች በተከታታይ ነጥብ መጣላችን ትንሽ ተጫዋቾቻችን ላይ የስነ ልቦና አለመረጋጋት አለ። አሁን ከዚህ በኋላ ረፍት ነው። በረፍቱ ጊዜ እንግዲህ በሁሉም መልኩ እራሳችንን አዘጋጅተን እንመጣለን። በውጤቱ ደስተኛ ነህ? እንዳልኩ ከነበረው ተደጋጋሚ ስነልቦና ቦና አንጻር አቻውን ቢያንስ አምቢያንስ ለቀጣይ የሚሰጠው ነገር አለ። በውጤቱ ደስ ብሎኛል ማለት አንችል፣ ግን እንደ አንድ ጥሩ ነገር ያየሁት ባለፈው በተከታታይ መሸነፋችን፣ አሁን አንድ ነጥብ ይዘን መውጣታችን ተጫዋቾቻችን በስነልቦና ጥሩ ሆነው ይመለሳሉ ብዬ አስባለሁ። ግን ማሸነፍ ፈልገን ነበር። ይህን ያህል በጣም በውጤቱ ደስ ብሎኛል ማለት አልችልም። በቀጣይ እረፍቶች አሉ። ቡድንህን ለማጠናከርም ከዝውውር ጋር ተያይዞ የተለያዩ እንቅስቃሴዎች እያደረግን ያለው ሐዋሳ ላይ የምንጠብቅ ቅርስ ዮርስ፣ እንግዲህ አንዳንድ ቦታ ላይ የምንፈልጋቸውን ተጫዋቾች እየፈለግን ነው። ቡድናችን አሁን ባለውበት ሁኔታ ባለፉት ጨዋታዎች ነጥመጣላቸው ትንሽ በስነ ልቦና እንድንወርድ አድርገውና በሚኖረን ክፍት ጊዜ እነዛን አስተካክለን በጎደሉ ቦታዎች ላይ ተጫዋቾችን አስፈርምን ወደ ሜዳ በሙሉ ኃይል እንመለሳለን ብለን እናስባለን። አሰልጣኝ ታቀሱ፣ ያው ጨዋታው ያለ ጎል ተጠናቋል፣ እንዴት ነበረ? እንደሳብከው ነበር የጨዋታው አጠቃላይ ቅስቃሴ? ከረፍት በፊት የጎል አማራጮችን ለማግኘት ሞክረን ነበር እነዛን ባለመጠቀማችን ዜሮ ለዜሮ ልንወጣ እንችለናል። መጥፎ ጨዋታ አይደለም፣ በውጤቱ ደስተኛ ነው። መጥፎ ጨዋታ አይደለም። ከረፍት በፊት እነዛን ኳሶች አግብተናቸው ቢሆን ይሄ ላይሆን ይችልም ነበር፣ እና ያው አንድ ነጥብን በዚህ ሜዳ ጥሩ ነው ብዬ ነው። አሁን በብሔራዊ ቡድን ምክንያት ሊጉ ይቋርጣል። በረፍት ጊዜ ምን ሰርተክ ለሐዋሳ ውድድር ታስባለህ? እነዚህ የተወሰኑ አንድ ሁለት ሶስት ልጆች አዳዲስ ልጆች ይዘን መተናል ሀቢብም፣ ሰሞኑን የጨረሰው አቡበከርም፣ እንደዛ ከነ ዮሐንስ ጋር ከነሱ ጋር ደግሞ የአጥቂ ነገራችንን ቀርፍልናል ብለን እናስባለን እና ከነሱ ጋር ደግሞ እቺ ሀያ ቀን ያለውን እረፍት ተጠቅመን ጥሩ ነገር ይዘን እንመጣለን ብዬ አስባለሁ።